የፈረንሳይ ካቶሊክ ጳጳሳት ጉባኤ ጉብኝት አደረጉ። የፈረንሳይ ካቶሊክ ጳጳሳት ጉባኤ በኢትዮጵያ የካቶሊካዊት ቤተ ክርስቲያን የሚያደርጉትን የአራት ቀናት ሐዋርያዊ ጉብኝት በቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ ጀመሩ። ጉብኝቱን የእንኳን ደህና መጣችሁን ንግርና ጸሎት በማድረግ የከፈቱት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፊል መጀመሪያ ኢትዮጵያ የመጡት የፈረንሳይ ሚስዮናዊ መሆናቸውን በማስታወስ ኢትዮጵያ በክርስትና እምነት ውስጥ ያላትን ሚና ተናግረዋል። ብፁዕነታቸው የኢትዮጵያና የፈረንሳይ ካቶሊክ ቤተ ክርስቲያን ግንኙነት ጥንታዊነት እንዲሁ አስታውሰዋል። የጉብኝቱ ዋና ዓላማ በተለይም በሁለቱ ካቶሊክ አብያተ ክርስቲያናት መካከል ያለውን ግንኙነት ለማሳደግና የተሻለ ለማድረግ ያለመ መሆኑም ተገልጿል። በፈረንሳይ የካቶሊክ ቤተ ክርስቲያን የጳጳሳት ጉባኤ ፕሬዚደንትና እንደዚሁም የፈረንሳይ ቤተክርስቲያን የካቶሊክ ቤተክርስቲያን ወክለው እዚህ የተገኙ የስራ ኃላፊዎች እነሱን ለመቀበል በሚል ነው ይህ ፕሮግራም የተዘጋጀው። እንግዲህ ዓላማው ምንድነው ነው? በፈረንሳይ ያለችው ካቶሊካዊት ቤተክርስቲያን ለረዥም ዓመታት በኢትዮጵያ ካለችው ካቶሊካዊት ቤተክርስቲያን ጋር አብራ ትሰራለች እና የስራ ጉብኝት ለማድረግ እዚህ በፋሲካ ማግስት እዚህ ተገኝተው እዚህ በአዲስ አበባ አቀባበል ተደርጎላቸዋል። አሁን ደግሞ ወደ ተለያዩ የኢትዮጵያ ካቶሊካዊት ቤተክርስቲያን ሰበካዎች በመሄድ የስራ ጉብኝት ያደርጋሉ። እንደሚታወቀው የኢትዮጵያ ካቶሊክ ቤተክርስቲያን ከረጅም ጊዜ ጀምሮ ከፈረንሳይ ከሚገኙ ጳጳሳት ጉባኤ ጋር በቅርበት ትሰራለች። አንዳንዱ የቤተ ክርስቲያናችን መሰረቱንም ስናይ ከዛ ጋር የታሪክ ቁርኝት እንዳለው እና የተለይም የመጀመሪያዎች ጳጳሳት ከፈረንሳይ ሀገር የመጡ ስለነበረ ከዛም በኋላ ደግሞ አብረን በጋራ ብዙ ስራዎች እየሰራን ቆይተናል እና ያ ግንኙነትን ለማጠናከር ዛሬ በጳጳሳት ጉባኤው ሰብሳቢ የሚመራ ቡድን አስር የሚሞላ የቡድን አባላት ተገኝተው ከእኛ ጋር ውይይት ያደረጉበት ቀን ነበረ። እኛም ደግሞ እስከዛሬ ዛሬ የሰራናቸውን ወደፊት ደግሞ በቀጣይነት አብረን ለመስራት ምን ማድረግ እንዳለብን ውይይት ያደረግንበት ቀን ነበረ። በጉብኝቱ ወቅት በተደረገው ውይይት በኢትዮጵያ ካሪታስ ተቋም ዳይሬክተር ክቡር አቶ በቀለ ተቋሙ ከመሰረተው ጀምሮ በኢትዮጵያ እያደረገ ስላለው እንቅስቃሴና አስተዋጽኦ በማብራራት ተቋሙ በአሁኑ ጊዜ እያጋጠሙ ስላሉ ተግዳሮቶች እንዲሁ ገለጻ አድርጓል። የኢትዮጵያ ካቶሊክ ቤተክርስቲያን ስትመሰረት ጀምሮ ትምህርትና ጤናን እንደ ዋና ስራው አድርጋ በተለይም በየትኛውም ባለችበት ቦታ ጥራት ያለው ትምህርት እንዲሁም በጎነት ያለው የጤና አገልግሎት ስትቆይታ ያለች እና ያንን በፊት ጀምሮ የነበረውን ትራዲሽን እንደገና ከፍ በማድረግ በተለይም ደግሞ በሀገራችን በየጊዜው የተከሰቱ ችግሮች ሰው ሰራሽም፣ ተፈጥሯዊ ችግሮችን ድጋፍ በማድረግ ሰዎች ጋር ለመድረስ የምታደርገውን ጥረት ውጭ የሚገኙ አብሯት የሚሰሩ የቤተክርስቲያን አካላት ተቋማት ሁሉ በየጊዜው እየተገናኘች ያስፈላጊውን የሆነ ድጋፍ እያገኘች ወደ ህዝብ ውስጥ ታደርስ ቆይታለች እና ይህንን በሚመለከት ምን ሰራን፣ ምን እያደረግን የሚለውን ነገር ለማሳየት የሚሞከር ነው። ከዛ በተጨማሪ ደግሞ አሁን ምን አይነት ችግሮች አሉ፣ አገራችን ምን አይነት ችግር ላይ ነው ያለችው? ያንን ደግሞ እንደነዚሁ መተው ለጎበኙን አካላት የማስረዳት ነገር ነው ያደረግ ነው። ከዛም ደግሞ በቀጣይ ምን መስራት እንችላለን የሚለውን የማየትን ነገር ነው የተነጋገር ነው። በውይይቱ የአዲስ አበባ ሀገረ ስብከት ሐዋርያዊ አስተዳደር ጽህፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ የኢትዮጵያ ካቶሊካዊት ቤተ ክርስቲያን በሐዋርያዊ ስራዎች ዘርፍ እያጋጠመ ስለሚገኙ ተግዳሮቶች ገለጻ አድርጓል። ማህበራዊ እና የልማት ስራዎችም ትሰራለች። ትምህርት ቤቶች አሉ፣ ሆስፒታሎች አሉ በየቦታው በየሰበካው እንደዚሁም ደግሞ ሌሎች የልማት ስራዎች፣ የንጹህ ውሃ መጠጥ አቅርቦት አለ። እንደዚሁም ደግሞ የተለያዩ የእርባን ዲቨሎፕመንት የምንላቸው በከተማ ውስጥ ያሉት የተለያዩ ችግሮች፣ የሳኒቴሽን ችግር፣ የተለያዩ ማህበራዊ ስራዎች ይሰራሉ፣ የልማት ስራዎች እና እነዚህን ሁሉ እንግዲህ ስትሰራ የካቶሊክ ቤተክርስቲያን በሌሎች ሀገሮች ባደጉ አገሮች ካሉት ካቶሊካዊ ቤተክርስቲያን ከምእመናኖች በሚሰበሰብ ድጋፍ እንግዲህ አንዳንድ እዚህ በኢትዮጵያ የሚሰሩ ስራዎች ድጋፍ ያገኛሉ እና ስለዚህ እነዚህ እንግዲህ በጣም አስፈላጊ ናቸው። አሁን ደግሞ የበለጠ ተግዳሮት እንዳለን ከበፊትም፣ በተጨማሪ ድሮ ከምንሰራው በተጨማሪ አሁን ያሉ በተለይ ደግሞ አሁን የወጣት ወጣቶች ማለትም በኢትዮጵያ አዲሱ ትውልድ በቁጥርም ከፍ ያለ ነው እና በትምህርት ብዙ መስራት እንዳለብን ስንነግራቸው ነበር። ምክንያቱም ይሄም አንድ ተግዳሮት ነው። ብዙ ስራ አጥ የሆነ ወጣት አለን። እነዚህ ወጣቶች የወደፊት አቅጣጫ፣ የህይወታቸው አቅጣጫ ለማየት በጣም ይቸገራሉ። ለምን? ትምህርት ተምረውም ስራ የማያገኙበት ሁኔታ ነው ያለው እና በተቻለ መጠን ይሄ የሙያ ስልጠና ተሰጥቷቸው ራሳቸው የሚችሉበት መንገድ፣ ስራ ማግኘት የሚችሉበት መንገድ፣ ተቀጥረው እንደዚሁም ደግሞ ራሳቸው በስራ ፈጠራ እንትን አድርገው መስራት የሚችሉበት መንገድ ለማመቻቸት ቤተ ክርስቲያን በዚህ ላይ ትልቅ ተግዳሮት አላት። በተለይ ከአረብ ሀገር የሚመለሱ ወጣቶች በጣም ብዙ ናቸው። እነዚሁም ደግሞ ወደ ሌላ ሀገርም ደግሞ ለስራ የሚሰደዱ ወጣቶች በጣም ብዙ ናቸውና በዚህ ላይ ማገዝ የሚችሉበት መንገድ ካለ በየሰበካው እየሄዱ እንዲያዩ ግብዣ ተደርጎላቸዋል ክቡር አባ ጴጥሮስ በርጋ የኢትዮጵያ ካቶሊክ ቤተ ክርስቲያን በተለይም በቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ በኩል ለወጣቶችና ለስደተኞች ችግር የምትሰጣቸውን ምላሾችና ድጋፎች ተናግሯል። ከዚህም በተጨማሪ ቤተክርስቲያኗ ክርስቲያኗ በሐዋርያዊው ዘርፉ የተስፋሉ ለሚገኙ ተግዳሮቶች እየወሰደች ካለችው እርምጃዎች መካከል ሰላም ካቶሊክ ቴሌቪዥን አንዱ መሆኑን በማስታወስ የወንጌልን ስብከት ከማስፋት አንጻር ያለውን ሚና ገልጿል። በእለቱ የተገኙት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት የፈረንሳይ ካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት ላደረጉት ጉብኝት ምስጋናቸውን በመግለጽ በየአገረ ስብከታቸው የተከናወኑ ያሉ ተግባራትን በመግለጽ እና ሀገራትና እየተስተዋሉ ያሉ ተግዳሮቶችን በማመላከት አብረ ለመስራት ያላቸውን ፍላጎት ገልጿል። በኢትዮጵያ በተለይም ሉቨር ዲ ኦሪየንት በተሰኘው የምስራቅ ስርዓት ቤተ ክርስቲያን የበጎ አድራጎት ተቋም በኩል ድጋፍ እያደረገ የሚገኙት የፈረንሳይ ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ ለወደፊትም አብረ ለመስራት ያላቸውን ፍላጎት አመላክቷል። የኢትዮጵያ ቤተ ክርስቲያን ደግሞ ትልቅ አክቦትና አብሮ የመሰራት ፍላጎት እንዳላቸው አይተናል ና ጉብኝቱ የተሳካ ነበር ብለን እናስባለን። በቀጣይም ሌሎች ፕሮግራሞች ስላሏቸው። ወደ ሰሜንም ወደ ሌላውም የኢትዮጵያ ክፍል ሄደው ጉብኝት ያደርጋሉ፣ የበለጠ ይረዳሉ ብለን እናስባለን እና ሰዎችም ደግሞ የተወሰነ ነገር ቃል የገቡበት ሁኔታ እንዳለ ቅድም በስተላለት መልእክት ላይ ያማ ያችልናል ይህ ስብሰባ ወይም ደግሞ ይህ የጋራ ጊዜ በሁለቱ ማለትም በፈረንሳይ ካቶሊክ ቤተክርስቲያንና በኢትዮጵያ ካቶሊክ ቤተ ክርስቲያን መካከል ያለውን ግንኙነት ያጠናክራል ብለን እናምናለን። የሁለቱ ግንኙነት እንግዲህ የሚጠናከርበት ዋናው ምክንያት እንደዚህ በጋራ ተወያይቶ አንዱ ስለሌላው አገልግሎት ያለበትን ተግዳሮት ምን እንደሆነ፣ በረከቶቻቸው ምን እንደሆነ ማየት እንግዲህ የበለጠ ግንኙነትን ያጠናክራል። ወደፊት በጋራ የበለጠ መስራት አለብን፣ እነዚህ እነዚህ ተግዳሮቶች እንዳሉ አይተናል ብለዋል። እነሱ እኛም ደግሞ በእነሱ በኩል የሚቀርበውን አይተናል። ስለዚህ በጋራ የምንሰራባቸው ሁኔታዎችን ማመቻቸት አለብን ብሎ ማለት እንግዲህ እውቅና መስጠት ግንዛቤ ማግኘትም አንዱ ትልቁ ጠቀሜታ ያለው ነገር ነው ማለት ነው። ስለዚህ በጋራ በሐዋርያዊም እንደዚሁም በማህበራዊ ስራዎቻችን በጋራ እንሰራለን። እኛም በምንችለው መጠን አሁን እዚህ መጥተን የሰማነው ያየነው እኛ አበረታቶናል አሁን ብለዋል እና በሚቀጥሉት ቀናትም ደግሞ የበለጠ እንግዲህ ግንዛቤ አግኝተው የበለጠ አብሮ የመስራት ሁኔታ ይፈጠራል ብለን እናምናለን። ከውይይቱ በኋላ በሁለቱ ቤተክርስቲያን ብፁዋን ጳጳሳት መካከል የስጦታ ልውጥ በመደረግ በእለቱ የተገኙት ብፁዋን ጳጳሳትና ካህናት የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅን በመዘዋወር ጎብኝቷል። የፈረንሳይ ካቶሊክ ጳጳሳት ጉባኤ ብፁዋን ጳጳሳት ጉብኝታቸውን ቀጥሎም ወደ ሰሜኑ የኢትዮጵያ ክፍል እንደሚያደርጉም ተገልጿል። በጉብኝቱ የፈረንሳይ ካቶሊክ ጳጳሳት ጉባኤ ፕሬዝዳንት ብፁዕ አቡነ ኤሪክ፣ የፈረንሳይ ሞንሲኞር ብፁዕ አቡነ አንድሬ፣ በፈረንሳይ የካቶሊክ አገረ ስብከቶች ብፁዓን ጳጳሳት፣ የአዲስ አበባ አገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ፣ ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ፣ የሆሳና ሀገረ ስብከት ሐዋርያዊ አስተዳደር ብፁዕ አቡነ ስዩም፣ የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ፣ የነቀምት ሀገረ ስብከት ጳጳስ ብፁዕ አቡነ ጌታሁን፣ የጅማ ቦንጋ ሀገረ ስብከት ጳጳስ ብፁዕ አቡነ ማርቆስ፣ የባህርዳር ደሴ ሀገረ ስብከት ጳጳስ ብፁዕ አቡነ ልሳነ ክርስቶስ፣ የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኔ፣ የኢትዮጵያ የካቶሊክ ጳጳሳት ጉባኤ ጠቅላይ ጸሐፊ ክቡር አባ ከተማ አስፋውና ሌሎችም የካቶሊክ ተቋማት ኃላፊዎችና ካህናት ተገኝተዋል።